በስም ወወልድ ቅዱስ አህዱ አምላክ አሜን። ተወዳችሁ በጌታችን በአምላካችን በመላይታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ጸጋው በደግነቱ በምረቱ በፍቅሩ የተጎበኘን የተጎበኛችሁ ከሰማያት የወረደ ከእናታችን ከእመቤታችን ተወልዶ ዕዳችንን መስቀል ላይ ሲከፍል ዕዳ የተከፈለለት የዳነ ሕዝብ ያደረገን ያደረጋችሁ የቅዱሳን ቤተሰቦች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ሕያው ከሚሆን ከመንፈስ ቅዱስ ጋር በአንድነት በሦስትነቱ የተወደደ ተመሰገነ ይሁን። የእግዚአብሔር ልጆች፣ ዋላ ወደ ውሃ ምንጭን እንደሚናፍቅ አቤቱ እንዲሁ ነፍሲ ወደ አንተ ትናፍቃለች፣ የሚለውን የመዝሙረ ዳዊትን መዝሙር ዘምራችሁት ጸለያችሁት ታውቃላችሁ። ጸሌ ነው፣ እናውቃለን። በየጊዜው የዳዊትን መዝሙር ስንጸልይ ከምንጸልያቸው መዝሙራት አንዱ ነው። ነገር ግን በፊደል ሳይሆን በመንፈስ ደግሞ የምንጸልይ ሰዎች ምን ማለት እንደሆን እንጠይቃለን። ለምንድነው ይሄ ቃል ምን ማለት ነው ብለን ማለት መጠየቅ ይገባናል። እግዚአብሔር ልጆች፣ እንግዲህ መዝሙረኛው ዳዊት በስደት በዋሻዎችና በተራሮች ለብዙ ዓመታት ተቀምጧል። በተለይ በሳሙኤል በኩል እግዚአብሔር ከቀባው ለእስራኤል ካነገሰው በኋላ የጸጋ መንፈስ በላዩ ላይ ስለነበረ የጎልያድን ጎልያድን መግደሉ፣ እንደገና ትኩረት በእስራኤል ማግኘቱ በንጉሱ በሳኦል ዘንድ እንዲጠላና እንዲሰደድ አድርጎት ነበር። እንግዲህ በዚህ ስደት ውስጥ እግዚአብሔር ወደ ትልቅ የሕይወት ዩኒቨርሲቲ ወደ ትልቅ የሕይወት መንፈሳዊ ትምህርት ቤት እንዳስገባው ነው የምትመለከቱት። አብዛኛው የመዝሙር ክፍሎቹ በስደቱ የዘመራቸው ይመስላሉና በዛ ውስጥ ተፈጥሮን እየተመለከተ ስለ እግዚአብሔር ፍቅርና ስለ እግዚአብሔር ሕልውና የሚማራቸው ትምህርቶች ነበሩት። አሁን ዛሬ ዋልያን ነው የሚያነሳው። ዋልያ በረዥም ቀንድ ያለው የዙር እንስሳ ነው። የዙር ፍየል ነው። የሚኖረውም በተራሮች መካከል ነው። ኢዮብ 39 ላይ ተጠቅሶ ይሄ ፍየል እንግዲህ ይህንን ፍየል ውሃ ሲጠማው እንዴት አድርጎ እንደሚቆዘበዝ የበረሃ ፍየል እንደመሆኑ መጠን ተመልክቶ በሱ ወደ እግዚአብሔር ፍቅር የሚመራ መዝሙርን ጀምሯል፣ ደርሷል። በሱ ምሳሌ በኋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ፣ እንዲሁ ነፍሴ ወደ አንተ ትናፍቃለች። እንግዲህ ውሃ ለሰው ልጅ መሰረታዊ ከሆኑ ፍላጎቶች አንዱ ነው፣ ምግብ ነው። ሰው ያለ ውሃ አይኖርም። የህይወቱ ሰማንያ በላይ ፐርሰንት ውሃ ነው። እኛ ሰውነታችን ራሱ ህይወታችንም የሚቀዳው በስጋ ህይወታችን ከውሃ ነው። ስለዚህ ውሃ ለሰው እጅግ አስፈላጊ ነው። ለሰው ብቻ ሳይሆን ለምድር እንስሳት ሁሉ አስፈላጊ ነው። ውሃ ደግሞ ስንጠማ ምን ያህል ስሜታችን ወደ መጠጣት ወደ መርካት እንደሚፈጥን እንደሚቸኩል እናውቃለን። ስለዚህ ይህንን የበረሃ እንስሳ ምሳሌ አድርጎ እግዚአብሔርን በውሃ የእግዚአብሔር ፍቅር በውሃ ነው የተመለከተው። የእግዚአብሔር ፍቅር ውሃ እንደተጠማ ሰው የሚጠማ መንፈሳዊ ሰው ወደ መሆን ማደግ አትፈልጉም? እግዚአብሔር ልጆች ዳዊት እንደዚህ ነበረ እና ፍየሉ ወይም በኋላ ወደ ውሃ ምንጭ እንደሚናፍቅ ሁሉ እኔም አንተን እናፍቀሃለው ነፍሴ ትናፍቀሃለች። ጌታችንን ለምንድን ነው የሚናፍቀን? ስጋችን ነው የሚናፍቀው ወይስ ነፍሳችን ነው? ነፍስ ሲናፍቅ ውስጣዊ ሰውነታችን ነው ጌታን የሚፈልገው አምላካችንን የሚራበው። ስጋ ሲፈልገው ግን ለጊዜያዊ መፍትሄ ነው። ችግሩ ሲገባ ወጠዱ ሲገባ ወይ ሲታመም ወይ ሲቸገር ሲጎድልበት አንድ ነገር ሲፈልግ ብቻ ነው ስጋ። ነፍስ ግን በተለየ ሁኔታ ነፍስ የምትወደው ስትታደል ነው። እግዚአብሔርን በማርታና በማርያም ቤት የምታዩት ልዩነት በስጋና በነፍስ መካከል ያለ ልዩነት ነው። ማርታ የምታገለግለው ስጋን ነበር። ስጋ መመገብ ላይ ያተኮረ ነበር። ማርያም ግን ነፍሷ ከጌታዋ ጋ ተጣብቃ ነበር። ስለዚህ የሚናገረውን ቃል ለማዳመጥ እና ለማሰላሰል ተቀምጣ ጊዜ መውሰድ ፈለገች። በፍጹም ትታው መሄድ አልቻለችም። እየሰማችው ብትውልና በታት ደስ ይላት ነበር። ነፍስ ስትወድ በመንፈሳዊ ሰዎች ህይወት ውስጥ የምናየው አንደኛው ምልክት የእግዚአብሔርን ቃል በፍጹም ናፍቆት ነው የምናዳምጠው። ባይመለከተን የምናዳምጠዋል፣ ደስ ብሏል ለምሳሌ በአንድ ችግር ውስጥ ሆነን ለዛ ችግር መፍትሄ የሚሆን ቃል ስንሰማ በጣም እንለሰታለን አይደል ምንም ችግር ውስጥ ሳንሆንስ በእግዚአብሔር ቃል መደሰት እንዲህ አይነት መቻል ካለን በትክክልም ነፍሳችን በውስጣችን ጌታችንን መናፈቅ ጀምራለች ማለት እና የማርያም ስሜት የማርያም ሁኔታ የነፍሷን ከጌታችን ጋር መተሳሰር ነው የሚያሳየው የእግዚአብሔር ቃል የሚያስፈልገው ሰው ከነፍሱ በነፍሱ ዓለም ከእግዚአብሔር ከአምላኩ መንፈስ ከሆነ አምላኩ ጋር እንዲተሳሰር ማተሳሰር ነው። ይሄ ሲሆን ነው ዳዊት እንዳለው ነፍሴ ወደ አንተ ትናፍቃለች ሁሌ ስለ አንተ ባቅ ደስ ይለኛል ማለት ነው። ሁሌ ስለ አንተ ባቅ ከእውቀቶች ሁሉ የሚበልጠውን አንተን ማወቅን ባቄ ስለ እግዚአብሔር የማወቅ ስለ ክርስቶስ ፍቅር የማወቅ ፍላጎት ያላቸው ሰዎች ያንን እውቀትን የሚጨምሩት ትኩረት ይሰጣሉ። ለዚ መጽሐፍትን ለማንበብ መዝሙራትን ለማዳመጥ መንፈሳዊ ትምህርቶች፣ ስብከቶችን ለመስማት ጊዜ ይሰጣሉ። ምክንያቱም ስለሱ ማወቅ ይፈልጋሉ። ነፍስ እውቀት የነፍስ ገንዘብ ስለሆነ እና ትናፍቃለች አዲሱን ማለዳ ማለዳ አዲስ የሆነን እግዚአብሔርን ምሕረትና በጎነት መስማት ትናፍቃለች። ነፍስ ስለ እግዚአብሔር ስለ አብና ማወቅ ትፈልጋለች። ስናቅ ነው ደግሞ የምንወደው ታውቃላችሁ። ማንም ሰው ቢሆን ሳያቅ አይወድም። ሳያቅ የሚወድ ስሜታዊ ነው። ስናቅ ነው የምንወደው፣ ስንታወቅ ነው የምንወደደው። ሳየው ደስ አይለኝም የምንለውን ሰው ካወቅነው በኋላ ልባችን ጥፍት እስኪል ድረስ ወደ ነው እናውቃለን። እውቀት ነው እንድንወድ የሚያደርገን እግዚአብሔርን ስናቀው እንድንወደው የበለጠ ለሱ እንድንቀርብ ያደርገናል። ስለዚህ ነፍሴ ወደ አንተ ትጠማለች ሲል እንዳውቅ እፈልጋለሁ። በውስጥ ሰውነቴ ላቅ ልጋ ልረዳ ፈልጋለሁ። ብርሃን እንዲበራለኝ፣ አብርሆትህ እንዲያገኘኝ ይፈልጋለሁ ብሎ መጸለይና መፈለግ ነው የእውነት መፈለግ ነው ጉዳዩ። አሁን የነፍስ ጉዳይ ነው፣ የውስጥ ጉዳይ ነው። ረቂቅ መንፈሳዊ ጥማት ነው ይሄ። ዋላ ወደ ውሃ ምንጭ እንደምትናፍቅ ወይም እንደምትጠማ እጠማሃለሁ፣ በመጠማት ልክ እፈልጋለሁ ማለት። ለምንድነው ለምንድን ነው የእግዚአብሔርን ፍቅር በውሃ የመሰለው? ውሃ በጠማን ጊዜ ስንጠጣው እንደሚያረካ ብቸኛ የህይወት ጥያቄ መልሶ የሚያረካ እግዚአብሔርና ቃሉ ብቻ ናቸው። ዓለም ላይ የትኛውም ነገር ውሃን ብንጠጣ እንደገና እንጠማለን። ጌታችን ክርስቶስ ተናግሯል። ሳምራዊቷ ሴት ከዚህ ጉድጓድ ውሃ የሚጠጣ እንደገና ይጠማ፣ እኔ ከምሰጠው ግን የሚጠጣ አይጠማ። የእግዚአብሔር ፍቅር እናያለውና በህይወታችን ውስጥ ሲገባ ጥያቄዎቻችን ሁሉ ይመለሳሉ። የውስጥ ጩኸታችን ዝም ይላል። እርካታ ማለት ደስተኛ ሆኖ መኖርን እናገኛለን። ደስተኞች እንሆናለን። ይሄ ወደ እግዚአብሔር የመጠማታችን ውጤት ነው። ውሃ እንደሚያረካ ፍጹም ጸጥ የሚያደርግ ጥያቄን፣ ሙግትን፣ አለመድሰትን፣ አለመርካትን፣ ድብርትን የሚያጠፋ መድኃኒት ነው የእግዚአብሔር ፍቅርና መገኘት ነፍሴ ወደ አንተ ትጠማለች ሲል ይህንን ለመግለጽ ነፍስ ፍላጎትም ነች ስሜትም ነች ው ፍላጎታችን ወይም ስሜታችን ነፍስ ላይ ነው ያለች ስጋችን ነፍስ ቢለየው ምን ይፈልጋል ነፍስ ሲኖረው ነው ግን ፍላጎትም ይኖረዋል ስለዚህ ነፍስ ፍላጎትን ጥልቅ ስሜትን ተወክላለች እና ይውላችሁ እግዚአብሔር በስሜትም ጭምር የሚመለክ አምላክ ነው። ስሜታዊነት ብቻውን ሲቆጣጠረን ሲበዛ ልክ አይደለም እንጂ፣ ግን በስሜት የሚመለክ አምላክ ነው። በንባብ ብቻ ላይ ላዩም ብቻ፣ አፍ ብቻ የሚያመልከው አምላክ መሆን የለበትም። እንደዚህ አይነት አምልኮ የእግዚአብሔርን ኃይል እንድንካፈል አያደርገን። ማርቆስ ወንጌል አምስት ሀያ አምስትን ስታነቡ ብዙ ህዝብ ጌታን እያጋፋው አንዲት ሴት ግን ልብሱን ነካ ችላል ማን ነው ይነካኝ ባለ ጊዜ ስሞን ጴጥሮስ ምን አለ? ይሄ ሁሉ ሰው እያጋፋ ማን ነው ይነካኝ ትላለህ ብሎ አለው? የሚያጋፋ የተባለው ሰው ዝም ብሎ ያለ ስሜት ጥልቅ ከሆነ ስሜት የወጣ መሰብሰብ ብቻ መሄድ ብቻ መመላለስ ብቻ የሆነን ክርስቲያን ነው የሚመስሉት። ስሜት አልባ አምልኮ። ጸሎት ላይ ስሜት የለው፣ ቅዳሴ ላይ ስሜት የለው፣ ሲቀድስ ስሜት የለው፣ ሲያስቀድስ ስሜት የለው፣ ሲዘምር ስሜት የለው፣ ሲዘምር ስሜት የለው። እንደዚህ ዓይነት ሰው አለ፣ ግን እግዚአብሔር ቤት ነው ያለው። አጋፊዎች የሚባሉት ሰልፍ ውስጥ ያለ ነው ይ ኃይል ለእሷ አልወጣም። ኃይል የወጣው በጥልቅ ፍላጎት የልብሱን ጫፍ የደሰች ለደሰችዋ ለዛች ምስኪን ሴት ነው። ነፍሷ ጌታ የፈለገች ሴት ነው። ነፍስ ስትጠማ ይሄ ነው ጥልቁ ስሜት ለእግዚአብሔር ይከፈታል። ከልብ ነው። በጥልቅ ስሜት መፈለግ፣ በጥልቅ ስሜት መጸለይ፣ በጥልቅ ስሜት እግዚአብሔር ማምለክ። ካህን ከሆንክ በጥልቅ ስሜት እግዚአብሔር ማገልገል፣ መቀደስ ጎንበስ ቀና ማለት ሁላችንም ከአገልጋይ እስከተገልጋይ ጥልቅ በሆነ ስሜት ከእግዚአብሔር ጋራ የመገናኘትና የመኖር ህይወት ነው እሱ ነው ነፍስ ማለት ነፍስ ያንተ ትጠመሃለች ፈቃደኛ ነፍስ ፈቃዳችንን ትወክላለች ሰው ፈቃዱ የሚፈቀደበት በነፍሱ ነው ፈቃዴ ፍላጎቴ ምርጫዊ ነህ ማለት ነው በታላቅ ጉጉት መርጣለሁ። በታላቅ ጉጉት ከፍተኛ ፍላጎት እና ያንን ደግሞ ፍላጎት ለማሳካት ፈቃደኛ መሆን እፈልግሃለሁ ማለት ነው። ነፍሴ ትፈልግሃለች፣ ዋላ ወደ ውሃ ምንጭ እንደሚናፍቅ መቼ መቼ ደርሳለው የአምላኬ ፊትስ መቼ ይበራልኛል? መቼ መቼ ታገኘኛለህ? መቼ ትለውጠኛለህ? መቼ በብርሃን ትነካኛለህ? እንደ ቶማስ መቼ ነው የእጆችን ችንካር ማየው? ትኩረት ላንተን መቼ ነው የምሰጥህ? መቼ ነው ምወድህ? መቼ ነው መቼ ነው ምወድህ ማለት ነው። አይ ኑሮዬ ስራ በዝቶበታል፣ ልቤ ቢዚ ነው። መቼ ነው ግን አንተን ምወድህ? ይናሸንፌ ኑሮዬ ትዳሬ ንግዴ ሩጫዬ ይዞኛል። መቼ ነው ለአንተ ጊዜ የምሰጠው? መቼ ነው የምፈልግ እላለው። የህይወታችን ዋና ነው ኢየሱስ ክርስቶስ፣ የህይወታችን ዋና ነው። ግን መቼ ነው ለሱ ነፍሳችንን የምንሰጠው? እዝነ ልቦናችን ለሱ መቼ ነው የሚከፈተው? መቼ ነው እሱን የመውደድ ስራ መቼ ነው የምንጀምረው? አምላክ ወዴት ነው ይሉናል። አንድ ቀን ችግር መጥቶ አምላክ ወዴት ነው ይልሻል። አምላክ ወዴት ነው ይልሻል። አምላክ ወዴት ነው ይልሃል። ተግዳሮት ይመጣል እኮ አንድ ቀን አንዱን መጋፈጣችን አይቀርም። በብርሃን አምላክ ፍቅር ካልታጠቅም በስተቀር ያን ተግዳሮት ነው የትናልፋል? ስምዖን ጴጥሮስ የደረሰበት ተግዳሮት በቀያፋ ግቢ ከባድ ነበር። ሰው የሆነ አላቀውም ብሎ እስኪል ድረስ የሆነው የደረሰው በከፍተኛ ከአቅሙ ከጉልበቱ ከመንፈስ አቅሙ በላይ በሆነ ተግዳሮት ነው። ግን ያን ተግዳሮት እኮ ያለፈው ጌታውን በመውደዱ ተመልሶ አለቀሰ፣ ወይ ጌታ፣ እኔ አንተን ሰው የሆነ አላቀውም ብዬ ልካድ የእኔ ወዳጅ ልካድህ እንዴ ብዬ ካልኩ ብሎ ስቅስቅ ብሎ አለቀሰ። ከዛ በኋላ መስቀል የሚሸከም ሐዋርያ ሆነ። አያችሁ፣ ስንወደው ነው ተግዳሮቶቻችን ማሸነፍ ምንችለው። ትተነው እንሄዳለን፣ አለዛ መስቀሉን አስቀምጠን እንሄዳለን። ዴማስም ይሄን ዓለም ወዶ ትቶ ትሄደ ይላል። ትቶ መሄድ ተስፋ ቆርጦ መሄድ ሊመጣ እኮ ይችላል። አሁን ሰላም ስለሆነ ነው፣ ምንም ስለማይመስለን። የእግዚአብሔር ፍቅር ትጥቅ ነው፣ ጥበብ ነው፣ ኃይል ነው፣ ማሸነፊያ ቀስት ነው። ዳዊት ጎልያትን ያሸነፈው በጠጠር እንዳይመስላችሁ በእግዚአብሔር ፍቅር ነው። በያህዌ ፍቅር ነዶ ነው፣ እንዴት አምላክ ይሰደባል ብሎ ነው። የእግዚአብሔር ፍቅር ስላነደደው እኮ ነው ያንን ትልቅ ጀግና የጦር ሰው የጣለው። ማሸነፊያ ነው የእግዚአብሔር ፍቅር። እግዚአብሔርን ለመውደድ ክርስቶስን ለመውደድ አሁን መጀመር አለብን። መቼ ነው መውድህ? እንዴት ነው መውድህ? ማለት አለ መጠየቅ አለብን፣ መፈለግ አለብን። እግዚአብሔር መሻትን ይፈጽማል። ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ ወደ አንተ ትናፍቃለች አምላኬ፣ መቼ ነው ባሉኝ ጊዜ እንባይ በቀን በሌሊት ምግብ ሆነኝ። አያችሁ ቅድም እንዳልኳችሁ ነው፣ ወደ ነው ታጥቀን ስንዘጋጅ አምላክ ወዴት ነው ቢሉን እናሸንፋቸዋል። ለዛ ግን ልንሸነፍ እንችላለን። እግዚአብሔር ባርከን የሰማነውን በልባችን ይጻፍ። መንፈስ ቅዱስ ይቀድሳችሁ፣ ክፉ ይጠብቃችሁ። የእግዚአብሔር ቸርነት፣ የእናታችን ሜታችን ረድኤት በረከት፣ የመላእክት ጥበቃ አብሮን ይሁን። ቀሲስ አሸናፊ ግሩ ማርያም ትምህርቱ ላይ ኮሜንት አርጋችሁ ላይክ አርጋችሁ ጡጡ ቤተሰብ